አሰላሙ አሌይኩም ወራህመቱላይ በረካቱ የልጅ ሀሚቱ ብቻን ጠቀታ ይሰላም ናችሁ። እኔ ደህና ነኝ። ዛሬ ደግሞ የማቀርብላችሁ ወይም ቀርጽላችሁ ሂዶ ካራዳ ወደ አያለው ባህሩ ቀብር አካባቢ ይሰጣላችሁን፣ ያው እሱን ቀርጽ ይሄርኩ ነው ማለት ነው። ተከታተሉ።

አራዳ ላይ እንግዲህ እንደምታዩት ብዙም ለውጥ የለም። እንደ ነበረች ነው። አንዳንድ ነገሮች ብቻ ተቀይሮ ካልሆነ በስተቀር፣ ኮንቲነር ካልሆነ በስተቀር ብዙም ማንም የለም።

ይማም ናነ እናንተ ሰፈር ያው እንግዲህ እንደምታዩት በዚህ ነው የቦረዲ አሸዋ ወዴ ከተማው የሚገባው እና ለዛ ነው መንገዱ ተጎድቷል። እነ ስራውም የሚል የለም፣ ያው እንጠግ ነው የሚል የለም ገንዘብ እናገኝበት እንጂ

አካባቢ ደርሰናል። ካወቃችኋት እዚህ አካባቢ ደግሞ ትራንስፈር መር ነው ድሪታችን የሚያሳውቁት ከዚህ ነው ማለት ነው። እንግዲህ እንደምታዩት ያልተሰራበት ቦታ የለም። ቦታ ተስፋፍቷል፣ ነገሩ ሁሉ ተሰርቶበታል። እንግዲህ እህቶች፣ ውጭ ያላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን ለማቅረብ አለን ማለት ነው። ቶሎ ብሎ ሰአቱ እንዲሞላልን ሰአቱ ስለሆነ ከሰብስክራይበሩ በተለይ የሚያስፈልገው አራት ሺህ ሰአት መሙላትን ያስቸግራል እና እሱ ሱላይ እንደውጥ በራቱልን ወዲያው ቪዲዮን ስንለቀው በማየት የሚገርማችሁ፣ ኢትዮጵያ ላይ ኢትዮጵያ ላይ ሲኖ እያለፈን ስለነበረ ድምጼና ቆርጠኝ ነው። ኢትዮጵያ ላይ ያለ ሰው መቶ ሺህ ህዝብ ራሱ ቢያይላችሁ ውጭ ያለ ሰው አንድ ሰው ከሚያየው የሚቆጥረው የአንድ ሰው ነው፣ የውጭ ካለው ማለት ነው። ይሄንን ሳታቋቀሩም ዶላሩ ራሱ ዜሮ ነው የሚሆነው፣ የኢትዮጵያ ያለው ማለት ነው እና ኢትዮጵያ ያለው እንትን ስላልሆነ ውጮች ያላችሁ በረታቱን ዶላሩ የሚቆጥረው እዛ ነው። እንደገና ደግሞ እይታውም እዚህ ሚዲያታ እናንተ ችግር ስላለ ሰው አይም ማለት ነው። ለዛውም ሆኖ በአይን ተከተል ራሱ ግን ቫሉ ስለሌለው ውጭ ያላችሁ አበረታቱን። እኛ ጊዜ እንደዚህ አይነት የተለያየ ነገር እናቀርብላችኋለን እና ይህ ሁሉ የምታዩት እንግዲህ በዚህ መልኩ እየተሰራ ነው። ወፍጮ ቤት አካባቢ ተሻለሁ። የማን ወፍጮ ቤት እንደሆነ ግን አላውቀውም። ከላይ ከታችም ወፍጮ ቤት እናንተ አበረታቱን እንጂ በእኛ ችግር የለም ማለት ነው። በተደጋጋሚ ያው ዩቱብ ላይ ገልጫ፣ ቪዲዮዎች ላይ ገልጫዋለሁ በተደጋጋሚ እና አበረታቱን። ጅምር አድርጋችሁ አትተዉት። መጀመሪያ ስትገቡ ቪዲዮን ላይክ ኮሜንት፣ ኮሜንት መጻጻፍ ጥቅም እንዳለው ግን ብዙ ሰው አያውቅም። እናንተ ስጽፉን ስመልሳችሁ ዩቲዩቡ በቃ እንትን ያደርገዋል፣ ያንቀሳቅሰዋል። የቪዲዮ የመታየት ቻንሱ በጣም ከፍተኛ ነው እና ለዛ ነው ኮሜንት የሚያስፈልገው። ላይክ፣ ኮሜንት፣ ሰብስክራይብ፣ ሸር በቃ እነዚህ ወሳኝ የሆኑ ነገሮች ናቸው እና ይሄ ደግሞ የመኋላ ህጻናት ነው እዚህ አካባቢ ላሉ ሰዎች እየተማሩ ነው እና በዚህም መልኩ እንግዲህ ሰፍቷል አይል፣ እንደምታዩት ይሁ፣ እንግዲህ አያል ባህሉ ቀብር ደርሻለሁ እኔ ታባቱ እንዲሰፋ ማለት ነው። አሁን እያለ ባህል ቀብር ደርሻለሁ ግን ከዚህ ቦታ ማአት ሰዓት ነው የሚያስኬደው። ይህን ልፋታችንን ማየታችሁ ሰብስክራይብ አድርጉልን ማለት ነው፣ ላይክ አድርጉ፣ ኮሜንት አድርጉ። ያው ከእናንተ ምናልባት ሰዓት ያጥራችሁ እንዲሆን እንጂ ዋይፋይ ማክሰሱም ስላለ በጣም ዩቲዩብን ያንቀሳቅሰዋል እናንተ ወዲያው ስታዩት እና ማለዛ ነው ኢትዮጵያ ሰብስክራይበር መቶ ሺ ምንም የሙላ ያው ለእይታ ለቁጥር እንጂ መስፈርቱን እንዲሟላ ያው ይሆናል እንጂ የሌላው ነገር ያው ምንም ትን የለው ዶላር ዜሮ እና እንደዛ እያደረጋችሁ አበረታቱ እኛ የተለያየ መረጃ የተለያየ ሀገራዊ የሆኑ ምግቦችን እናቀርባለን። እኛ በምንችለው ልክ አቅም የሚያስኬድን ያህል እንቀጥላለን እና አበረታቱን። ህቶች ወንድሞች እንግዲህ ያለ ባህሉ ቅብር ማለት ወይ በዚህ ሊያደው ነው አሁን እሱ ያለፍኩ ነው እንግዲህ እንግዲህ የቦረዳ ድንጋይ ያየችሁት፣ በጣም አሪፍ ድንጋይ ማለት ቦረዳ ድንጋይ ነው። የሚገርም ነው ጥራት ያለው ያው እንግዲህ እናንተ ባላችሁን መሰረተኛ እየሄድን ነው። መንገድ ምንም አይሰለቸንም። ለስራ በእርግጥ የምታዙንም ልጆች በጣም ለእኛ ብዙ ነገር የምትሆኑ ናችሁ፣ ላይክ ሸር ለማድረግ የምትተባበሩ ናችሁ። ለእናንተ ደግሞ ምንም እንሆናለን ማለት ነው። ይሄ ደግሞ የምታዩት አሸዋ ነው። አሸዋ ተጭኖ ነው

ወይ ወረዳ ድንጋይ የሚያመጡበት ክሬቸር አለ። ከዛ ነው የሚያመጡት። እንደገና ደግሞ በዚህም ያስኬድ ያለ እንትን አድራኛ ግን ይሁት ቤቱ በጎንና በጎን የተሰራው ያያችሁት ነው።

እንደዚህ ነው የሚያምር እንትን ነው። በጣም እንዴት ተደሰታችሁ። እየተከታተላችሁ እንደሆነ አልጠራጠርም። እንደገና ያላወቁትን ሰዎች ያላዩትን ሰዎች በማሳየት እንደምትጠባበሩንም አልጠራጠርም። ኦኬ። እንግዲህ የተሳካ ቦታ የገዛችሁ ካላችሁ መግዛት ትፈልጉ ካላችሁ፣ ለማገሙን እንግዲህ ምን እንደሚመስል ጨረፍታን ቢሆን እያያችሁት ነው ማለት ነው።

ኮሚን ላይ መጻፍ ይችላል። ማደሳል እናንተም ጻፉ። በዛ ብዙ ነገር መናገር ይችላል። ግብአት ነው ማለት ነው። እሱ ያቹት ያው እዛው ወረድ ያለ ድርሰ የተሰራው ቤት ማለት ነው።

ዝበሃል ሰፈር ግን ይህን ይመስላል። ያው ወደዛ እንግዲህ እንዲ ያለ ነው። ይሄ ወረዳ በላይ ሰፈር ነዛ፣ ቤቶች ወዲያ ማሳያ ደግሞ ሲል ታጠፍና በመካከል ደግሞ ከኋላ ምን እንደሚመስል አሳያችኋለሁ ማለት ነው።

አዲስ አለው እንዴ? አዲስ ማለት ነው። ትንሽ ነገር ፈታልጓቸው ያለው ከተማ እንዲበሳታችሁ ምናምን፣ ውጭ ስትሄድም ትንሽ ነገር አይ እንዴ፣ የምታዩት ከጀርባ በኩል እያሳያችሁ ነው ማለት ነው። ማሳው እንዴት ነው ሰፈሩ? ማሳው እንዴት ነው? እርሻ ምናምን ተጀምሯል? እንዴት እርሻ እርሻ የሚያስታውሳል። ያረሰ እስኪ ሴቱን ያረሳል እስኪ የሚያስታውሳል። እርሻ የናፈቀው ማረስ ይፈልግ። በሮች ተጠምዶ ባገኝ ጥሩ ነበር። ያው ፀሐይ ስለሆነ ወቅቱ አሁን ሰው ፈታ ፈታ አድርጓል መሰለኝ። እረ እረ ታለ ሸለቆ ገባው

ተሰራላችሁ ተሰራላችሁ። በየማሳው በቤት ሁላ ረጀ ሰው አልገባበት ወይ አልተሸጠ። በቤት ክራይ ሰው እየተቆራመደ፣ ከዚህ ደግሞ ቤት ዘሞ ሊወርቅ ብሏል። አላህ እስኪ አላህ ይጠብቃል። የምታዩት ሁላ ባሪ እንዳይመስላችሁ፣ ተይዟል፣ ተሽጧል። ይሄ ማሳ ነው።

ብትሳተፉ አሪፍ ነው። ይቺ አቀበት እንዴት ናት? ኮሸሚሞች ታስታውሷታላችሁ? ይቻ አቀበት ትንሽ ከፍደል አይነት ያ ሁሉ ቤት የምታዩት እንግዲህ አፉን ከፍቶ ቁጭ ያለ የእርግቦች መኖሪያ

ቆርቆሮ ታጥሮ ብሎ የሚገርማቸው ያው በቃ ከተማ ብዙ ደርሷልበት ሰው ሁሉ አለበት፣ ይሄ ማለት ነው፣ ሰው አለበት እና ህክማ እንግዲህ በኮሸሚ መውጫ ብላችሁ ይኸው አሳይኋችሁ። ምን ይመስላል? ምን ተጨምሯል? ምን ተቀንሷል? እያንዳንዲሽ ኮሜንት ላይ አስቀምጭ።

ቤቶቻችንን የሚያጥሩት ግን ኩበት ነበረው። በወቅቱ አዴን እንግዲህ ቆርቆሮ በቆርቆሮ ሆኗል። ሁሉ ከብዷል። ሰፈሩ እያንዳንዴ ቤተሽ ነው ይሻጠፊ መሆን

እንግዲህ እህቶቼ በዚህም መልኩ ያው አሳየዋችሁ ምንም ስራ ሳይኖረኝ ለዚሁ ብዬ እዛው ድረስ በመሄድ ማለት ነው። እስከ ዛሬ ስራ ሲኖረኝ በአንድ እየሰራው ነበር። አሁን ስራ ብዬ የእናንተንም ስም የስራ ያው በዛው ነው እየሰራ ያለሁት።